የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከልዩ ልዩ ባለድርሻ አካላት ጋራ የክልሉን የምክክር ሂደት ማካሄድ ቀጥሏል። ትላንት በተጀመረው በዚሁ ክልላዊ የባለድርሻ አካላት የምክክር ሂደት ላይም በአጠቃላይ አምስት ልዩ ልዩ የባለድርሻ አካላት ወኪሎች እየተሳተፉ ይገኛሉ። በዛሬው ዕለትም ሁሉም ባለድርሻ አካላት የአጀንዳ ሀሳቦችን እያቀረቡ ይገኛሉ። በስፍራው የሚገኘው ባልደረባችን አንዱ ዓለም ተስፋይን በቀጥታ መስመራችን ላይ አግኝተነዋል። አንዱ ዓለም እንደምን ውላሃል? ዛሬ እንግዲህ ሁለተኛ ቀኑን በያዘው በዚህ የክልላዊ የተለያዩ ባለድርሻ አካላት የሚሳተፉበት የአጀንዳ ማሰባሰብ ምዕራፍ እንዴት ያለ መልክ አለው? አመሰግናለሁ በረከት። እንግዲህ አንተም እንደተናገርከው የአማራ ክልል የአጀንዳ ማሰባሰብ ምዕራፍ ሁለተኛው ዙር የባለድርሻ አካላት የአጀንዳ ማሰባሰብ የምክክር ምዕራፍ ከትላንት ጀምሮ መካሄዱን ቀጥሏል። እንግዲህ በዚህ የምክክር መድረክ ላይ አምስት ባለድርሻ አካላት ነው እየተሳተፉ የሚገኙት። እንግዲህ በዚህ የምክክር ሂደት ምን አይነት ሀሳቦች የተነሱ ነው፣ ምን ምን ተግባራት እየተከናወኑ ነው የሚለውን ደግሞ በዝርዝር ሊያብራሩልን እዚህ አጠገቤ አንድ እንግዳ ጋብዣለሁ። እንግዲህ በኮሚሽኑ የአማራ ክልል የምክክር ሂደት አስተባባሪ አቶ ጌታነ ማሙ ናቸው። እጅግ በጣም በጣም አመሰግናለሁ አቶ ጌታነ። እንግዲህ ትናንትና የጀመረው የአጀንዳ ማሰባሰብ የባለድርሻ አካላት የምክክር መድረክ ዛሬ ሁለተኛ ቀኑን ይዟል። ዛሬ ከማለዳው አንስቶ የነበሩ ተግባራት ምን ይመስላሉ? እጅግ አመሰግናለሁ። እኔም እንግዲህ ሁለተኛው ምዕራፍ የአማራ ክልል የባለድርሻ አካላት ምክክር እንደተባለው ከትናንትና በደመቀ ሁኔታ ተጀምሮ ቀጥሏል። ሁለተኛ ቀኑን ይዟል። እንደ አጠቃላይ እንደ አማራ ክልል ስድስተኛ ቀን ላይ እንገኛለን። በዛሬው እለት እነዚህ አምስት ባለድርሻ አካላት የተባሉት ተለይተው የወረዳ ማህበረሰብ ክፍል አንዱ ነው። የወረዳ ማህበረሰብ ክፍሎች በመጀመሪያው ምዕራፍ የወረዳ ማህበረሰብ ተመርጠው የተገኙ ወደ 270 የሚጠጉ የወረዳ ማህበረሰብ ክፍሎች ከክልሉ የምክክር አጀንዳ ጉባኤ ጋር ተገኝተው አብረው እየተሳተፉ ይገኛሉ። አጀንዳቸውን እያደራጁ ነው። በዛሬው እለትም የሚገኙት የማህበረሰብ ክፍላቸውን ወደ ክልል አቀፍ ለማድረግ ዛሬም ሲያጠናቅሩ ይገኛሉ። ሌላው የፖለቲካ ፓርቲዎች ሁለተኛው የባለድርሻ አካላት ናቸው። እነሱም በክልል የፖለቲካ ፓርቲዎች የጋራ ምክር ቤት የተመዘገቡና ሀገር አቀፍ ፓርቲዎች ጥሪ በተደረገላቸው አግባብ ተገኝተው፣ እነሱም በቡድን ሆነው እንደ ባለድርሻ አካል አለን የሚሉትን አጀንዳ በማደራጀት ሂደት ቀጥለዋል። ሦስተኛው የመንግስት ተቋማትና ማህበራት ናቸው። የመንግስት ተቋማትና ማህበራት እነሱም ደግሞ አጀንዳቸውን እየለዩ ነው። እንደ ባለድርሻ አካላት ወደ አምስት የሚጠጉ የመንግስት ተቋማት ቁጭ ብለው ዛሬም አጀንዳቸውን የማጠናቀሩ የመለየቱ ሂደት በቅጽ ሰባት ተጀምሮ ቅጽ ሰባት በሚባል በኮሚሽኑ አሰራር ስርዓት መሰረት በማደራጀት ላይ ይገኛሉ። አራተኛው መንግስታዊ ያልሆኑ ተቋማት የሚባሉ ናቸው። የተለያዩ ማህበራት የተመዘገቡ ሲቪክ ማህበራትና ሲቪል ማህበራት የሚባሉ የቀድሞ ጦር ሰራዊት የምሁራን መማክርት የሃይማኖት ተቋማት የመሳሰሉ ወደ ሀያ የሚጠጉ ማህበራት ትናንትና በየቡድን በየቡድን ሆነው ሰብሳቢና ጸሐፊ ለይተው በዩኒቨርሲቲ ሞዴሬተሮችነት እንዲሁም በኮሚሽኑ ባለሙያዎችነት አመቻችነት ትናንትና ተጀምረው ዛሬም ቀጥሏል። ሌላው አምስተኛው ተጽዕኖ ፈጣሪዎች ናቸው። ተጽዕኖ ፈጣሪዎችም ለራሳቸው ሆነው የባሰለ ግሩፕ ትናንትና ተከፍለው ሰብሳቢና ጻፊ መርጠው የማደራጀቱን ስራ ቀጥለዋል። ዛሬ ምንሄንኑ ስራ እየቀጠሉ ነው። በዋናነት ዛሬ ይሄው ቀጥሎ ከሰዓት የሚኖረው መድረክ ለሀገር አቀፍ የምክክር ጉባኤ ተወካዮቹ የሚመርጡ ይሆናል ማለት ነው። እንግዲህ እስካሁን ባለው ሂደት በተለይ ደግሞ የባለድርሻ አካላት የምክክር መድረክ አሳታፊነቱ አጠቃላይ ደግሞ የባለድርሻ አካላት ውስጥ የነቃ ተሳትፎ ምን ይመስላል? እንደተባለው እንግዲህ ባለድርሻ አካላት አምስት ባለድርሻ አካላት በአሰራር ስርዓት መሰረት የተለዩ ናቸው። ጥሪ የተደረገላቸው ናቸው። እዚህ የተገኙት ጥሪ አድርገንላቸው የተገኙ በአሰራር ስርዓት መሰረት የተለዩ ናቸው። እዚህ መጥተዋል። በኮሚሽኑ አሰራር ስርዓት መሰረት ተገኝተው ደግሞ በነፃነት ሀሳባቸውን አለን የሚሉትን አጀንዳ እንደ ክልልም እንደ ሀገርም ማንሳት አለባቸውና ደስ በሚል ሁኔታ እውነት ለመናገር እናንተም ተዘዋውራችሁ ካያችሁ በጣም በቃ በተሟሟቀ ሁኔታ ነው በማሳተፍ ሴቶች አሉ፣ አካል ጉዳተኞች አሉ፣ ወጣቶች አሉ፣ የሃይማኖት አባቶች አሉ፣ የአገር ሽማግሌዎች አሉ። ሁሉም እዚህ ጋር እንደ አማራ ክልል አለን የሚሉትን አጀንዳ እያወጡ ነውና ይሄ ጥሩ እኛም ኦብዘርቭ ባደረግን ነው የሚያነሱት አጀንዳ በኋላ ኮሚሽኑ የሚረከብ ሆኖ ነገር ግን ስንዘዋወር ምቹ ሁኔታውን ከማደላደል አንጻር ተገኝተው በተሟሟቀ ሁኔታ አጀንዳ እየሰጡ ነው የሚገኙት። በጣም ደስ ይላል። እስካሁን ያለው ሁኔታ ውጤታማ ነበር። አቶ ጌታ ነማሞ የኮሚሽኑ የአማራ ክልል የምክክር ሂደት አስተባባሪ፣ እጅግ በጣም አመሰግናለሁ። እንግዲህ በረከት እንደ ተከታተልከው ከአስተባባሪው መረዳት እንደቻልነው የአጀንዳ ማሰባሰብ የባለድርሻ አካላት የምክክር ምዕራፍ ዛሬም በተጠናከረ ሁኔታ ቀጥሏል ማለት ነው። እንግዲህ ነገም የሚቀጥል ይሆናል፣ ይኸው የባለድርሻ አካላት መድረክ ማለት ነው። እንግዲህ ለአሁን ያለኝ መረጃ ይህንን ይመስላል። ወደ አንተ እንመለስ።